ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦች በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ቃላትን የምንመሰርተው ቃላትን እንመሰርታለን፣ እናነባለን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ በግል መማር ለምትፈልጉ ደግሞ ታች ባለው ስልክ በቴሌግራም በኢሞ በዋትሳፕ መማር ትችላላችሁ። ዛሬ ቃላትን የምንመሰርተው ቃላትን እንመሰርታለን፣ እናነባለን ማለት ነው። ከመጀመሪያው ጀምራችሁ በደንብ ተከታተሉ። የመጀመሪያው ቃል እንግዲህ ይሄ ነው። የመጀመሪያው ቃል ምን ይላል? ሀ የአንዳንዳቸውን ፊደሎች ካነበብን በኋላ ከዛ አንድ ላይ ለማንበብ ይመችናል። ሀ ድ ድ ሀ ድ

ቀበሮ ቀበሮ ቀበሮ ሰ ላ ም ሰ ላ ም ሰ ላ ም ሲነበብ ሰላም ይላል ማለት ነው። በዚህ መልኩ ሌሎች ቃላትንም ብዙ ቃላትን መመስረት ይቻላል። ቃላት እንግዲህ ሙሉ የሆነ ሀሳብን አያስተላልፉም። ቢጣመሩም ሙሉ የሆነ ሀሳብን አያስተላልፉም። ሙሉ የሆነ ሀሳብ የሚያስተላልፈው አረፍተ ነገር ነው። በዚህ መልኩ ሌሎች ቃላትን በደንብ ካየን በኋላ ወደ ሀረግ እና ወደ አረፍተ ነገር ነው የምንሄደው ማለት ነው። የዛሬው ቪዲዮችን ግን ይህን ይመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ቸር እንሰንብት።